ትራምፕ ታላቅ ጥቃት አወጁ። የቀይ ባህር ከተማዋ መጋየት ጀመረች። የአሜሪካው አርባ ሰባተኛው ፕሬዚዳንት ዶናልድ ትራምፕ ታላቅ የጥቃት ማዕበል እንዲጀመር ትእዛዝ ሰጥቷል። ሁሉንም ነገር ተረት የሚያደርግና አስከፊው የአየር ድብደባ ተጀምሯል። ከተማዋ እየጋየች ነው። ትራምፕ በቁጣ ተሞልቷል። አስቀድሜ ተናግሬ ነበር፣ ቃሌንም ደግሞ አላጥፍም ሲሉን ቅጩን ተናግሯል። ለመሆኑ ፕሬዚዳንት ትራምፕ ከፍተኛ የተባለው የአየር ድብደባ እንዲፈጸምባት የፈረዱባት ይቺ የቀይ ባህር ከተማ ማናት? ይህ የኢራንን ክንፍ ይሰብራል የተባለው ጥቃት ምን ያክል ውድመት ሳደረሰ የሚለውን በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። አሜሪካ በተደጋጋሚ ከሰጠችው ማስጠንቀቂያ በኋላ እጅግ አውዳሚ የተባለውን ጥቃት በየመኑ ሀውቲ ላይ ፈጽማለች። ምረት የለሽ እርምጃዎችን እንወስዳለን፣ ይህ ጅማሬ ነው ሲሉ ትራምፕ ተናግሯል። በቀይ ባህር ቀጠና በተደጋጋሚ ጥቃት የደረሰባት አሜሪካ የማያዳግም እርምጃ በአማጺ ቡድኑ ላይ ለመውሰድ ቁርጣ ተነስታለች። ትራምፕ የጥቃት ማዕበሉ እንዲጀመር አዋጁን አውጀዋል። የየመኑ ሀውቲ ይዞታዎች ናቸው የተባሉ ነገሮች ሁሉ በአሜሪካ ጥፋት እሳት ተለብልበው እንደሚቃጠሉ ነው ተንታኞቹ እየገለጹ ያሉት። ለዚህም ደግሞ በትላንት ና ሁለት የተፈጸመው ጥቃት ማስረጃ ነው ይላሉ። አሜሪካ በየመን የሀውቲ ይዞታዎች ላይ መጠነ ሰፊ ጥቃት ፈጸማለች። ለሀማስ አጋርነት ለማሳየት በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ለማድረስ የጀመረው ቡድኑ ለአየር ጥቃቱ የአጸፋ ምላሽ ሰጣለሁ ብሏል። አሜሪካ በየመን የሀውቲ ይዞታዎች ላይ መጠነ ሰፊ ጥቃት ፈጸመች። ፕሬዚዳንት ትራምፕ አሜሪካ በየመን የሀውቲ አማጽያን ይዞታ ላይ ወሳኝ እና ከባድ የአየር ጥቃት መፈጸሟን ተናግሯል። ትራምፕ ቡድኑ በቀይ ባህር መርከቦች እንቅስቃሴ ላይ እያደረሰ ያለውን ጥቃት ለጥቃቱ መፈጸም ምክንያት መሆኑን ጠቅሰዋል። በኢራን የሚደገፉት የሀውቲ ታጣቂዎች ወደ የጦር ጀቶቻችን ወታደሮቻችን፣ እንዲሁም ወደ አጋሮቻችን ተኩሰዋል ያሉት ትራምፕ ዝርፊያቸው፣ ጥቃታቸውና ሽብራቸው በቢሊዮን የሚቆጠር ዶላር ማክሰሩንና ሕይወት አደጋ ላይ መጣሉን አክለዋል። የሀውቲ የጤና ሚኒስቴር እንደገለጸው በአየር ጥቃቱ 15 ሰዎች መገደላቸውንና ሌሎች ዘጠኝ ሰዎች መቁሰላቸውን ገልጿል። ነገር ግን በጥቃቱ የተገደሉ ሰዎች ቁጥር 31 መሆኑን ሮይተርስ ዘግቧል። ከእስራኤል ጋር እየተዋጋ ጋላለው ለፍልስጤኑ ሐማስ አጋርነት ለማሳየት በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአየር ጥቃቱ የአጸፋ ምላሽ ሰጣለሁ ብሏል። ቅዳሜ ምሽት ሁቲዎች በሰንአና በሳውዲ አረቢያ ድንበር በሚገኘው ዋና ይዞታቸው በሆነው ሰአዳ ግዛትና በሰንዓ ተከታታይ ፍንዳታዎች መከሰታቸውን ሪፖርት አድርገዋል። እስራኤልን ጠላት አድርጎ የሚያየውና ና በኢራን የሚደገፈው አማጺ ቡድኑ ሰንአና አብዛኛውን ሰሜን ምዕራቢያ የተቆጣጠረ ቢሆንም በዓለም አቀፍ ደረጃ የመንግስት እውቅናን ግን አላገኘም። ሁቲዎች ባወጡት መግለጫ አሜሪካ ና ዩናይትድ ኪንግደምን በሰንአን በሚገኘ የመኖሪያ መንደሮች ኢላማ አድርገዋል ሲል ከሷል። ፕሬዚዳንት ትራምፕ አንታገስም ብሏል። ትራምፕ አክለውም አላማችንን እስከምናሳካ ድረስ ከባድ ጥቃት እንሰነዝራለን ብሏል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋጅ አሜሪካ ኢራን በምትከተለው የውጭ ጉዳይ ፖሊሲ ላይ አቅጣጫ ማሳየት የለባትም ብሏል። የውጭ ጉዳይ ሚኒስቴሩ አሜሪካ የእስራኤልን ዘር ማጥፋት ሽብርን መደገፍ ታቁም፣ በየመን የምትፈጽመውን ግድያ ታቁም ሲሉ በኤክስ ገጻቸው ጽፈዋል። ለሐማስ አጋርነት ለማሳየት ከህዳር 2023 ጀምሮ ጥቃት እየፈጸሙ መሆናቸውን የገለጹት ሀብቲዎች እያጠቁ ያሉት ከእስራኤል ዩኬና አሜሪካ ጋር ግንኙነት ያላቸውን መርከቦች ብቻ እንደሆኑ ይገልጻሉ። የፍልስጤሙ ሀማስ በእስራኤል ላይ ያልተጠበቀ ጥቃት ካደረሰ በኋላና እስራኤል የአጸፋ እርምጃ መውሰድ ከጀመረች ጊዜ አንስቶ በመካከለኛው ምስራቅ አለመረጋጋት አይሏል። በተለይም የየመኑ ሁቲ አማጺ ቡድን ከሀማስ ጎን ነኝ ማለቱን ተከትሎ በቀይ ባህርና አካባቢው ከእስራኤልና ከአሜሪካ ጋር ግንኙነት ያላቸውን መርከቦች በመምታት ላይ ነው። አሜሪካ የሁቲን እንቅስቃሴ ለማስቆም በሰናና ሆደዳ ወደቦች ላይ በተደጋጋሚ የአየር ላይ ጥቃቶችን ስታደርስ ቆይታለች የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ መዛታቸውን እናስታውሳለን ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነው የቀይ ባህር መስመር ለሁለት ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል ባሳለፍነው ጥር ወር ላይ በእስራኤል እና ሐማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎንነኝ በሚል እስራኤልን ሲያጠቃ የነበረው የየመኑ ሁቲ ጥቃቱን አቁሞ ነበር ይሁንና የመጀመሪያው ዙር የእስራኤልና ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመርና የተጀመሩ ጥረቶችን መፍሪያማ አልሆኑም። ይህን ተከትሎም እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን እንዲቆሙ ያደረገች ሲሆን ይህ ደግሞ ከሐማስ ባለፈ አጋሩ እንደሆነ የሚገለጸው የየመኑ ሁቴ አማጺ ቡድንን አላስደሰተም ተብሏል። በቀይ ባህር ላይ ሲፈጽሙ የነበሩ ጥቃቶች የንግድ መስመሩ እንዲቀዛቀስ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናርም ዳርጓል። አሜሪካ የሰላና ጠንካራ ያለችውን የአየር ጥቃት በየመን የሁቲ አማጽያን ላይ ፈጸመች። ፕሬዚዳንት ዶናልድ ትራምፕ እንዳሉት አማጽያኑ በቀይ ባህር መርከቦች ላይ ላደረሱት ጥቃት ምላሽ የአየር ጥቃቱ ፈጽሟል። በትሩዝ ሶሻል ገጻቸው በኢራን የሚደገፉት የሁቲ አማጽያን በአሜሪካ መርከብ ላይ ሚሳኤል ተኩሰው ወታደሮቻችንና አገሮቻችን ኢላማ አድርገዋል የባህር ላይ ዝርፊያቸው፣ ነውጠኝነታቸው፣ የሽብር ድርጊታቸው በቢሊዮን ዶላር የሚቆጠር ገንዘብ አሳጥቷል፣ የብዙዎችን ሕይወት አደጋ ውስጥ ከቷል ብሏል። በሁቲ የሚመራው የጤና ሚኒስቴር ቢያንስ 15 ሰዎች መገደላቸውንና 9 ሰዎች መቁሰላቸውን አስታውቋል። ከጋዛ ጦርነት መጀመር በኋላ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአሜሪካ የአየር ጥቃት ምላሽ እንደሚሰጥ ገልጿል። በሰንዓ እና በሰሜናዊት ግዛት ሳዳ ተከታታይ የአየር ጥቃት ድምጽ ሲሰማ እንደነበረ ተገልጿል። እስራኤል ጠላት ናት የሚለው አማጺ ቡድኑ ሰናና የየመንን ሰሜን ምስራቅ አካባቢ ይቆጣጠራል። ያልተረጋገጡ ምስሎች ወታደራዊ መቀመጫ አካባቢ ከፍተኛ የፍንዳታ ጭስ ያሳያሉ። የሁቲ አማጽያን አሜሪካና ዩኬ በሰና ነዋሪዎች ላይ የተቃጣ ክፉኛ ጥቃት ፈጽመዋል ብሏል አሜሪካ በፈጸመችው የአየር ጥቃት ዩኬ አልተሳተፈችም ከዚህ ቀደም ግን ለአሜሪካ ጥቃት ድጋፍ ስትሰጥ ቆይታለች ትራምፕ ግባቸውን ለመምታት ከፍተኛ አቅም እንደሚጠቀሙም ተናግረዋል የኢራን የውጭ ጉዳይ ሚኒስትር አባስ አርጋችሁ የአሜሪካ መንግስት የኢራንን የውጭ ጉዳይ ፖሊሲ የሚቆጣጠርበት አንዳችም ኃይልና አቅም የለውም የኢራንን ህዝብ መግደል አቁሙ የእስራኤልን የዘር ጭፍጨፋ ሽብር መደገፍ አቁሙ ብሏል። ሁቲዎች እስራኤልን በመንቀፍ የእስራኤል አሜሪካና ዩኬ መርከቦች ላይ ጥቃት ሲሰነዝሩ ቆይቷል። ሁለት መርከብ ሲያሰጥሙ አንድ መርከብ ደግሞ ተቆጣጥሮ የተወሰኑ የመርከብ ሰራተኞችን ገድሏል። ምዕራባውያን ቀይ ባህር ላይ መርከብ የሚጠብቅ ኃይል ቢያሰማሩም የማጽያኑን ጥቃት ማስቆም አልቻሉም። እስራኤል ካለፈው ሐምሌ ጀምሮ በሁቲዎች ላይ ጥቃት ስትፈጽም ነበር። ከዓለም የባህር ንግድ ወደ 15 በሚያልፍበት ቀይ ባህር መርከብ ማሳለፍ ያቆሙ ተቋማት ውስጥ ነበሩ መንገድ በመቀ መቀየራቸው ምክንያት ጉዞ ላይ የሚያሳልፉት ጊዜም ጨምሯል። ትራምፕ ሁቲዎችን ከተግባራችሁ ካልተቆጠባችሁ ከዚህ ቀደም አይታችሁ በማታውቁት ሁኔታ አካባቢውን ገሃነም እናደርገዋለን ሲሉ አስጠንቅቋል። ሁቲዎች በምላሹ የጥቃት እንዲሁ የሚታለፍ አይሆንም የታጠቁም የየመን ኃይል የተባባሰውን ግጭት ከዚህም በላይ እንዲባባስ ያደርጋሉ ብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከሁቲዎች ጀርባ ያላቸውን የኢራን ማስጠንቀቃቸውም ተናግሯል። እንደ አውሮፓውያን አቆጣጠር ከህዳር 23 እስከ ጥቅምት 24 ሁቲዎች መቶ ዘጠና ጥቃቶች በቀይ ባህር ላይ ሰንዝሯል። በሊባኖስ የሚገኘው ሂዝቦላና በጋዛ የሚንቀሳቀሰውን ሐማስ ጨምሮ በመካከለኛው ምስራቅ በኢራን ከሚደገፉ የታጠቁ ቡድኖች ሁቲ አንደኛው ነው። በፈረንጆች 2023 ከህዳር ወር ጀምሮ ቡድኑ በቀይ ባህርና በኤደን ባህር ሰላጤ በሚሳኤል ሰው አልባ አውሮፕላኖችና በአነስተኛ ጀልባዎች በመታገዝ በደርሰን የሚቆጠሩ የንግድ መርከቦች ላይ ጥቃት መፈጸሙ ይታወቃል። የአሜሪካ ሰንደቅ ዓላማ የሚያውለበልብ መርከብ በአካባቢው በሰላም ከተጓዘ ከአንድ አመት በላይ ማስቆጠሩን ፕሬዚዳንት ትራምፕ ገልጿል። ሁለት መርከቦችን ሲያሰምጡ አንድ ሶስተኛውን መርከብ በቁጥጥር ስር አውሏል። በርካታ መርከበኞችንም እንገድሏል። በጋዛ ሰርጥ በእስራኤልና በሐማስ መካከል በሚደረገው ጦርነት ፍልስጤማውያንን ለመደገፍ እየተንቀሳቀሱ መሆኑን ይገልጻሉ። ከእስራኤል አሜሪካ፣ ወይም ዩናይትድ ኪንግደም ጋር የተገናኙ መርከቦች ላይ ብቻ እያነጣጠሩ መሆኑንም ቢናገሩ የትክክል አለመሆኑ ተደጋግሞ ታይቷል። ከወራት በፊት አሜሪካ፣ ዩናይትድ ኪንግደምና ሌሎች 12 ሀገራት የቀይ ባህር የመርከብ መስመሮች ከሁቲዎች ጥቃት ለመከላከል ኦፕሬሽን ፕሮስፐሪቲ ጋርዲያን የተባለ ዘመቻ ጀምሯል። በጥቅምት ወር የአሜሪካ ጦር በየመን በሚገኙ 15 የሁቲ ላማዎች ላይ ጥቃት መፈጸሙን ከመግለጹም በላይ በዋና ከተማዋ ሰና በርካታ ፍንዳታዎች እንደነበሩም ተዘግቧል። ጥቃቱ የሁቲዎች መርከቦች ላይ የሚያደርጉትን ጥቃት ለመቀነስ ያለመ መሆኑም ቀደም ሲል ተናግሯል። እንደሚታወቀው ከዚህ በፊት የአሜሪካ ጦር በኢራን የሚደገፉና በየመን የሚንቀሳቀሱ የሁቲ ታጣቂዎች የሚጠቀሙባቸው ተደርገው 15 ቦታዎች መደብደቡን አስታውቆ ነበር። በጊዜው ፔንታጎን የአየር ኃይሉን እና የጦር መርከቡን በመጠቀም የውቅያኖስ ላይ እንቅስቃሴ ለመከላከል በሚል ጥቃቱን መክፈቱን አስታውቆም ነበር። ሰንዓን ጨምሮ በተወሰኑ የየመን ከተሞች በርካታ ፍንዳታዎች መሰማታቸው ይታወሳል። በዚያን ወቅት የሁቲ ታጣቂዎች በቀይ ባህር ላይ በሚቀዝፉ ከመቶ በላይ መርከቦች ሲያጠቁ ሁለቱን ደግሞ ማስመጣቸው ይታወሳል። የአማጺው ቡድን ጥቃቱን የከፈቱት እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ በመቃወም ነው። በመካከለኛው ምስራቅ የአሜሪካ ወታደራዊ እንቅስቃሴ የሚከታተለው ማዕከላዊ እዝ በጊዜው የተፈጸመውን ጥቃት አስመልክቶ እንደተናገረው ከሆነ የአየር ድብደባው ኢላማ ያደረገው የጦር መሳሪያ የሚገኙባቸውን የጦር ካምፖችና የውቲዎች ንብረት የሆኑ መሳሪያ ያሉባቸው ስፍራዎችን ነው ብሎም ነበር። ከዚያ ድብደባው በኋላ ነው እንግዲህ በድጋሚ አሜሪካ በውቲዎች ላይ ከፍተኛ የተባለውን ጥቃት የሰነዘረችው። ባለፈው ዓመት መጀመሪያ ላይ አሜሪካ ዩኬና ና 12 ሌሎች ሀገራት በቀይ ባህር ላይ ያለውን የመርከቦች ዝውውር ከውቲ አማ የኢትዮጵያን ጥቃት ለመጠበቅ በሚል በጋራ ጥቃት ከፍተው ነበር። ኢራን በመካከለኛው ምስራቅ ከምትደግፋቸው አማጽያን መካከል ሄዝቦላ በሊባኖስ፣ ሐማስ በጋዛ፣ ሁቲዎች ደግሞ በየመን ይገኛሉ ሲል ቢቢሲ ዘግቧል። ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በደረሳችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቀን በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።